አመስግን ማለት አንተ የመጣውም ተልኳዋል እንዴ? አብሮ ለማደግ እንጂ ጥሎ ለመሄድ እንደ የመጣው አመስግን ይለኛል እንዴ ገና በልጅነት ስንት ነገር እኮ ነው የሚጠብቀኝ በላቸው እንዴ እኔ እንደመስለኝ የራስ የግል መኖሪያ ቤት ውስጥ ነው ያለው መሰለኝ እስጢፎ እግዚአብሔር ይሄ ይሄ የራሴ ነው መሰለኝ ለአጎቴ ነው የገዛሁት ለእኔማ ለምን እኔ እኮ ኃላፊ ነኝ እኔ እኮ ሟች ነኝ ብሮ ለቤተሰብ ነገር ማድረግ ያለብ እኔ ላይፍ ገባበታለው አጎቴ ይኖርበታል ወይ እኛ ደህና ቤተሰብ ያለን ወይ፣ እሪል አጎቴ እኮ ደግሞ እኮ አይደለም እኮ ብታይ ብሮ፣ እሪል አጎቴ ደግሞ እኮ አይደለም፣ ጎረቤት ነበር። እኔ ነኝ አጎቴ እያልኩ ምጠራው። ተያዘና ጥብ ቢሆን ማለት ነው። አንተ ከጆን ዳንኤል ቀድሜ ነው የጀመርኩ፣ ጆን ዳንኤል ቀድሜ ነው የጀመርኩት። ስማኝ እስቲ እኔ ስማኝ፣ እሱ ቲክቶክ ላይፍን አሳየኝ፣ እኔ ደግሞ ስለ ዘፈን አሳየውት፣ ዘፈን እንዲያወጣ አረኩት በቃ ይ እኮ ነው እንደ የሆነ ጊዜ ላይ ብለህ እየተከራከራችሁ ነበር፣ እኔ ሰው አደረኩት እየተባባላችሁ። እረ ፈጣሪ ከዚህ ጋር እንዲህ ከምሆን ወይ ልምጣ ወይ አንተና ነው ውሰደኝ። ምን አይነት ልጅ ነው? በመድኃኒዓለም አደረቀኝ እኮ ጋይሶች፣ ምን ሆነህ ነው? ውሰደኝ። እኔ ያለሁት በሰፈር ቅርብ ነው። ጋይስ፣ ምን ሆኖ ነው? ማላውቀው ነገር ካለ ንገሩኝ። ምን ሆኖ ነው? አፎ ምን ማርያምን እኮ በስነ ስርዓት ምክር እየመከርኩ አታዳምጥም። እንደ አንተ ጆን ዳን እኔ እኔ ዘፈን ለምእኩ ምን መክረን ስማ ለራስ ላይፍ እኮ ነው። እኔ አያገባኝም እኮ በእናትህ፣ እንደ እንደ ለራስ ጥቅም እኮ ነው። ይሄ ምንም ልቅምቅም ከሰፈር ወጥቶ እዚህ ጋር ድቃላ አሁን የሆነች ልጅ ትገባለች። በፍቅር አድንቀኝሽ እስጢፍዬ፣ እኔ አባት ምናምን እያርክሽ ማን ላድንቅም፣ ትሞታታለ ሰላም ሰላም ሰላም የኔ ቆንጆ፣ እንዴት ነሽ? አሉ እንዴት አመሻችሁ፣ በላቸው በላቸው። ቪዲዮ ላግ እያረገ ነው፣ ይሰማል አረ፣ ላግ እያደረገ ነው ግን፣ አንቺን ላግ እያደረግሽ እሱ ኖርማል ሆኖ እያወራ አንቺን ነው የሳብሽ። የምር እስኪ ደሩ መሉ ብለች ነ አይሰማም በላቸው። ወይዬ፣ የኔ እናት ይሰማል። ይሄ እስጢፎ ይባላል።

ሄራዬ የኔትወርክ እኮ እያስጨነቀኝ እኮ ነው። እና ወይ ድጋሚ ልላክልሽ ድጋሚ ወተሽ ድጋሚ ላኪልኝ። ላግ እያረግሽ ነው እንጂ ስማ ኔትወርኩ ነው ደብራን ነው። እኔ እና አንቺ እና አንድ ቁም ነገር ነግሬ ክሊድ ብዬ

ቪዲዮ ቪዲዮ እስኪያይተ እንመለስ። ምኒልክ ርዝራዦች፣ ይሄ ባንዲራ እዚህ ጋሞ ምድር ላይ ይዘው ቢሽከረከሩ ዋጋቸው እንሰጣለን። በአሁኑ ሰዓት ምን እየተሰራ እንዳለ ደርሰንባቸዋል። ይሄ ጋሞ ምድር ነው፣ የማንም የነፍጠኛ ምድር አይደለም። ይሄ ከዚህ በኋላ ይሄ ባንዲራ እዚህ ከተማ ላይ ቢውለበለብ፣ ይሄ ባንዲራ ሲውለበለብ እያየ ያለፈ ራሱ በሱ ላይ እርምጃ ይወሰድበታል። እንደምንም ሼር ኮፒሊንክ አድርጋችሁ ለዚህ ዳሮ ለሚባል ልጅ አድርሱልኝ። የሁሌ እናቴ ልጅ አሁን አንተ ታስታውቃለ ፊት ያስታውቃል። አንገት ወፍሯል፣ ጉንጭ ተንጠልጥሏል፣ ቦርጫው ጣል ምግብ እንደበላ ታስታውቃለ። ግን የናቴ ልጅ አንድ ነገር ላስታውስ፣ ምግብ መብላት ሆድ መሙላት ዕውቀት አይደለም። ዕውቀት የሚገኘው በማንበብ አያቶችን በመጠየቅ ገብቷላ? በዚህ ዋይ ነው እና ሲቀጥል፣ አንተ እንደምትለው ይህ ባንዲራ የነፍጠኛ ወይም የፋኑ ባንዲራ አይደለም። ይህ የሀገራችን ኢትዮጵያ ባንዲራ ነው። ቅድማያቶቻችን የአንተን ቅድማያቶች ጨምሮ ደማቸውን ያፈሰሱበት አጥንታቸውን የከሰከሱለት ባንዲራ ነው። ገብቷላ ደግሞ አንዱ ንታል እንገር አንተም ባንዲራ የመጥላት ሰዎችንም ሚኒልክንም የመጥላት መብት አለ። ግን በይፋ ወጠ የመሳደብ መብት የለ። ለምን አንተ ምንድን ህግ አይደለ፣ የህግ አካል አይደለ። ማንም ተራ ወፍዘራሽ ዘራሽ ሰው ነህ። ገብቷላ እና እንድትረዳል የምፈልገው ነገር አንተ ሄት ስፒች እያራመድክ ነው፣ የጥላቻ ንግግር እያራመድክ ነው። እሱ ደግሞ ለህግ ያስጠይቃል። ባይዘወይ ይኸውልህ፣ እኔ የአድዋ ቀንም ሆነ በተለያየ የበዓላት ቀን ብፈልግ የአሜሪካን ባንዲራ ብፈልግ የፈለገኝም ባንዲራ ይዤ መንቀሳቀስ መብት አለኝ በሀገሬ ውስጥ፣ ምክንያቱም የተወለድኩበት ሀገር ስለሆነ፣ ይህ ነፃነት ነው። ባይዘወይ ሂውማን ራይቴ ነው። ከያዘኝም ከከለከለኝ የሚከለከለኝ የህግ አካል ነው እንጂ እንዳንተ አይነት ሆዱ የሞላ ድል መሀይም አይደለም እያልኩ ነው። እና የምታስተካክል ከሆነ አስተካክል። ለማንኛውም እስኪ ቤተሰብ አስተያየታችሁን ስጦች ስለዚህ ሰው